ማስረጃዎችንም ደሌሎችንም አይተው የሄዱበት አካሄድ ሴት ልጅም ወንድ ልጅም መገረዝ አለባቸው የሚል አቋም ነው ያላቸው፣ የእሳቸው መዝሀብ ነው። ነገር ግን የእሳቸው መገረዝ አለባት ሲሉ ሴት ልጅ በሚጎዳ መልኩ አይደለም። የሴት ልጅ ግርዛት ተብሎ ይሄ አደጋ አለው እንዲህ ነው እንዲህ ነው እንዲህ ነው እየተባለ የሚወራው አይነት ሴት ልጅን ለአደጋ የሚያጋልጥ ሳይሆን እስካሁንም ብዙ ሰዎች በተግባር ይፈጽሙት የነበረ አደጋ የሌለው በጣም በትንሹ የሚደረግ ለሴት ልጅም ጥቅም አለው ተብሎ የሚታይ በመዝሀብ ሻፊዒ ከዋጅብነቱ ማሻገር እንደገና የሚያመጣውም ደግሞ ጥሩ ጎንም አለው ተብሎ የሚጠቀስ ነገር አለ። ይሄ በሻፊዒ መዝሀብ ነው። የሻፊዒ መዝሀብ ግርዛትን ግዴታ ማድረግ ሲነሳ አንዳንዶች ሀሳባቸው ሌላ ቦታ ሊሄድ ይችላል። የጎዳት የለም ወይ እንደዚህ አረጋት የለም ወይ ወደሚለው ይሄ ነገሮችን በደንብ በትክክል ካለማየት የመነጨ ነው። የፊርዓውን አይነት አገራረዝ ተብሎ ዑለማዎች የሚጠቅሱት አሉ። ታሕዚር የሚያደርጉበት ግርዛትም ሆኑ ግርዛትም ሆኖ የሚከለከል እሷን የሚጎዳት የሆነ ወደፊት ውልጃ ላይ በምትወልድበት ሰዓት ችግር ሊያጋጥማትን ይችላል። ያ የፊርዓውን ያደርገው የነበረው ወይም እሱ ያዘው ያዝበት የነበረው አይነት ተብሎ ዑለማዎቹ በታህዲር በማስጠንቀቅ መልክ አስቀምጠውታል። ያ ክልክል ነው። ለምን ይጎዳታልና። ዑለማዎቹ ሻፍዕያዎች ይሄ ነገር መደረግ አለበት ሲሉ በሚጎዳት መልኩ እንዳልሆነ ከዚሁ እንድንገነዘብ ነው። ሻፍዕይ የሚባል ጎጂ በሆነ መልኩ ማለት አይደለም። ወደ ሌሎች መዝሐቦች ስንመጣ ለምሳሌ ኢማም ማሊክን እናንሳ። በማሊኪ መዝሐብ ግርዛት ግዴታ አይደለም፣ ለወንድም ለሴትም ግርዛት ግዴታ አይደለም ነው የሚሉት። እነሱ ባዩትና በሄዱበት መዝሀብ አካሄድ ግዴታ አይደለም የሚል ቀውልን ያላቸው። ስለዚህ ዑለማዎች እነዚህ ሁለቱን እንደ ምሳሌን የጠቀስ ናቸው። ሌሎችም እንደዚሁ የተለያየ ሀሳብን ያላቸው በዚህ ዙሪያ ግርዛት ሴት ልጅን በመገረዝ በተመለከተ መገረዝ አለባት ያሉ ዑለማዎች አሉ። አይ መገረዝ ግዴታ አይደለም ያሉ ዑለማዎች አሉ ማለት ነው። ሁለት ቦታ ተከፍሏል። በዚህ አጋጣሚ ማስታወስ ምን ፈልገው፣ በድፍን ኢስላም ላይ ሴት ልጅ ግርዛት የሚባል ነገር የለም ብሎ ድፍን አድርጎ መከልከል የሚባለው ይሄ ኪታቦች ላይ ተጽፎ ዑለማዎች የተወራረሱት ዑለማዎች እያስቀሩት ያስተማሩት ያለውን ያለው ነገር መደምሰስ ይሆናል። አይቻልም። እኛ ማንንም ኢርዳአ ለማድረግ ማንንም ደስ እንዲለው ብለን የሸሪዓን ሑክም አንጥስም፣ አንገፍም። ሸሪዓ ላይ የተቀመጠውን በግልጽ እንናገራለን። ይሄ በዚህ መልኩ ሸሪዓው ፈቅዶታል ዋጅብም ያሉ ዑለማዎች አሉ። ነገር ግን በማይጎዳ መልኩን ያሉት እሷን ለአደጋ በማይጋልጣት መልኩ ብለው አስቀምጠውታል። ግዴታ አይደለም ያሉ ዑለማዎችም አሉ። ሰው የፈለገውን መዝሃብ መከተል ይችላል። እሺ፣ ምንም እንኳን ሻፍዕያ የበዛበት ሀገር ላይ ቢኖርም እንኳን አይ፣ እኔ በዚህ ጉዳይ የሐነፍያ መዝሃብ ነው የምከተለው ካለ፣ የማሊክያ መዝሃብ ነው የምከተለው ካለ ይችላል። ያኔ እኽትላፉ አኢመ ራሕመቱን ልልኡመህ ይባላል የዕለማዎች መለያየት የተለያዩ ፈትዋዎችን መስጠት ለኡማው ራሕመ ነው፣ እዝነት ነው። የተመቸውንና የቀለበውን እንዲከተል አንዳንድ ጊዜ የሆነ ከባድ ሁኔታ ላይ ሊገባ ይችላል። በመንግስት ደረጃ ወይም በሀገሪቷ ህግ መሰረት ሊከለከል የሚችልበት ሁኔታ ይኖራል። ከእዚያ ጋር አብሮ ለማስኬድ እራሱን ምን ችግር ላይ አላለም። መጣን ይኸኛው መድሀብ ይዤ እሄዳለሁ፣ ግዴታ አይደለም በሚለው እሄዳለሁ ካለም ይከለከል የለም።